ሰላም ተመልካቾቻችን፣ አሁን የደረሰን ሰበር ዜና አለ። ወደ ዝርዝሩ እንገባለን። በወቅታዊ የጤና አገልግሎት ዙሪያ ከጤና ሚኒስቴር የተሰጠ መረጃ። የጤና ሚኒስቴር ለማህበረሰባችን ጥራቱን የጠበቀና ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የሕብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሐቅ ነው። ምክንያቱም መቼም እና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ፣ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትረው ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች እና ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሃላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን አላማቸው ያደረጉ ናቸው። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገን እና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ አዋጅ 1362 ህዝባር 2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚህ አጋጣሚ ጥሪ ያቀርባል። በሌላ በኩል ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሀሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን። መንግስት በወደው ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን። የጤና ሚኒስተር ግንቦት ሰባት ሁለት ሺ አስራ ሰባት ዓመተ ምህረት ሓምሳ ዓመት ዝገበረን ዓብይ ውህልል ተሞክሮ ዘሎ ውድብ ህወሓት የኢትዮጵያ ምርጫ ቦርድ 50 ዓመት ያደረገውና ትልቅ ልምድ ያለውን ውድብ ህወሀትን ሊሰርዝ ከወሰነ ህወሀት የሚወስደው እርምጃ ምንድን ነው? ከዚያ በኋላስ ሁለቱ ተደራዳሪዎች የፕሪቶሪያ ውልና ስምምነት እንዴት ነው ሊቀጥል የሚችለው? ይሄ ከምርጫ ቦርድ ጋር ያለው ጉዳይ ሊያይተንን ነው። የህወሀት ስረዛን በሚመለከት ለብቻውን ነው። ስረዛው አሁን ግንቦት አምስት ግንቦት ሰባት የሚሉት የማይሆን ነገር ነው። ህወሓት አይሰረዝም። ህወሓት እኮ የተሰረዘው ጥር 2013 ነው። ልክ ጦርነት ላይ ያለን የተሰረዘው አሁንም እንደተሰረዘ ነው። የተመለሰ ህጋዊ ሰውነት የህወሓት የለም። መጋቢት 2013 ደግሞ የህዝብ ተወካዮች ላይ አሸባሪ አሉን። ስለዚህ ስረዛው አሁን የመጣ አይደለም። ያኔ እንደተሰረዝን ነው። ህጋዊ ሰውነት የድርጅታችን አልተመለሰም። አሁን እየተነሳ ያለው የነሐሴ 2016 የመጣው ሰርቲፊኬት ነው። አዲስ ምዝገባ ነው ያሉት። ይህን ደግሞ አንቀበልም ብለናል። በዚህ አዲስ ሰርቲፊኬት ህወሓት ምንም ያገኘው ነገር የለም። በዚህ ያገኘነው እውቅናም የለም። እኛ የፈለግነው የጠየቅነው ለ2013 የተሰረዘው የመለሰልን ነው። የ50 ዓመት ድርጅታችን በ2016 ልንተካው አንችልም። እንደዛ ከሆነ ያንን አጥፍተህ አዲስ ህወሓት እንደማለት ነው። ይህ ደግሞ በፍጹም አይሆንም። የጠየቅነው የተሰረዘ ይመለስ ማለትም 2013 የተሰረዘው ይመለስ ነው። እነሱ የሰጡን አዲስ ምዝገባ እኛም አንቀበልም ብለናል። ምንም ነገር የለም። ስለዚህ ያንኑ ቀን ነግረናቸዋል። ከአንዲም ሁለቴ በደብዳቤም በይፋም ነግረናቸዋል። ናቸዋል ስለዚህ አሁን እየተደረገ ያለው ቴክኒካል ጨዋታ ነው ራሳቸው የመዘገቡት ራሳቸው ሊሰርዙት ይችላሉ። ይሄ ደግሞ ህዋትን የሚመለከት አይደለም፣ አልተቀበልነውም። የህዋት ስረዘ አዲስ ነገር አይደለም። የሚሰርዙት ካለ የሰጡን ሰርትፍኬት ነው የሚሰረዘው። ስለዚህ ይሄ የምርጫ ቡር ጨዋታ ነው። ምንም እንኳን የፌዴራል መንግስት እጅ የለበትም ባንልም በቀጥታ እየገባ ያለው ምርጫ ቦርድ ስለሆነ፣ ስለዚህ ለህወሀት ይሄ ምንም ማለት አይደለም። በዚህ የሚጎለል ነገር የለም፣ የምናገኘውም የለም። ይሄ ቴክኒካል ጨዋታ ነው። እኛ አሁንም የምንለው ህወሀት ሁሉ የሚያውቀው ዓለምም የሚያውቀው ፕሪቶሪያ የፈረመ ድርጅት ነው። ይሄ ደግሞ በራሳቸው ፍላጎት ነው ከትግራይ መንግስት ሳይሆን እኔ የምፈራረመው ከህወሀት ጋር ነው ያሉት ስለዚህ ስምምነቱ ከዋት ጋር ነው። ፖለቲካል እውቅና የሚባለው ከሱ ነው የሚጀምረው። እንዲሁም በፕሪቶሪያ ስምምነት እኛም እውቅና ሰጥተናቸው እነሱም እውቅናን ሰጡን። ስለዚህ ባጭሩ የፕሪቶሪያ ስምምነት ራሱ እውቅና መሰጣጠፍ ነው። መዝግብና ሰርቲፊኬት ስምምነቱ አስሮናል። አንዱ ለአንዱ እውቅና እንዲሰጣጥ ማለትም ፖለቲካሊ እውቅና ተሰጣተናል። እዚህ ላይ ምርጫ ቦርድ የለበትም። የኢትዮጵያ መንግስት ሆነ ብልጽግና ከህወሓት ጋር የወሰኑት ውሳኔ ነው። ስለዚህ ምርጫ ቦርድ ከዚህ ስር ነው ከፌዴራል ስል ማለት ነው፣ ከሱ በላይም ሊሆን አይችልም። ያኔ ስንፈራረም አሸባሪ ተብለን እያለን ነው። ስለዚህ አሁን ሰርዘናል ቢሉ ምንድን ነው ትርጉሙ? ሲጀመር የተሰረዘው አካል ኮነው ፕሪቶሪያ ላይ የፈረመው ማለትም የተሰረዘው ህወሓት ነው የፈረመው። መጋቢት 2015 የተቋቋመው ጊዜ አስተዳደር ሲመሰረት ህወሓት እንደተሰረዘ ነበር። እዚህ ላይም ምርጫ ቦርድ የለበትም። እኛና ፌዴራል መንግስት ብቻ ነን፣ ጊዜ አስተዳደሩ ያቋቋም ነው። ስለዚህ መሰረዙ የቆየ ነው። በመሰረዙም የፕሪቶሪያ ስምምነት እንዲቀር አላደረገም። አስራ አራተኛው ጉባኤ በማድረጋችን ምክንያት ወደ ጦርነት ወደ ምናምን የሚባሉ ወሬዎች ነበሩ። ሳትመዘገቡ ጉባኤ ካደረጋችሁ ወደ ጦርነት እንገባለን ሲባል ነበር። ይህ ብቻ አይደለም። እንደርታ ላይ እና ወጅራት ላይ ጉባኤ ካደረጉ ወደ ጦርነት ሊያስገቡ ነው በማለት ህዝቡ ምረጡ፣ ሰላም ነው ወይስ ጦርነት የምትፈልጉት? እየተባለ ሲሰራበት ቆይቷል። እኛ አዲስ ምዝገባ ሲሉን ሁሉን ትተን ወደ ጉባኤያችን ነው ሄድነው በዚህ መሃል ብዙ ብዙ ሲባል ነበር ጉባኤ ማለት መታኮስ ነው ሲባል እንደገና መነጋገር ጀመርን ከጠቅላይ ሚኒስትሩ ጋር እና ሌሎች ባለስልጣኖች ጋር በዚህም እነሱ ያሉን የፕሪቶሪያችሁን እውቅና ይዛችሁ ጉባኤቸውን ለምን አታካሄዱም ሲሉን እንደዛ የሚቻል ከሆነማ እኛ መስጠላ ነው እንደዛ ማድረጉ አልናቸው በመጨረሻ ግን የተሰረዘ ህጋዊ ሰውነት መመለስ ሳይሆን እንደ አዲስ ምዝገባ ነው ሲሉን፣ ወዲያው ይሄንማ አንቀበልም ነው ያልናቸው። ስለዚህ አሁን የሚያወሩት ነሐሴ 2016 የመጣ ሰርቲፊኬት በዛ ላይ እኛ ያልተቀበል ነው ግን እንዳለው ወስደው በሱ እናስተዳድራችሁ ሲሉን፣ አታስተዳድሩንም አልናቸው። ጊዜም ነበረው ስድስት ወር የሚል እሱም አለፈ። ሶስት ወርም ተጨመረ እሱም አለፈ። የሆነ ሆኖ አሁንም እንደተሰረዝን ነው። ግንቦት አምስት ሳይሆን የተሰረዝነው ነው ጥር 2013 ነው የሰረዙን። መድገም ከፈለጉ መድገም ይችላሉ። እኛ ስለተሰረዝን ነው እኮ እስካሁን አዲስ አበባ ጽህፈት ቤታችን አንድ ድርጅት ያልከፈት ነው። እሱ ብቻ ሳይሆን እንደ ድርጅትም ልንንቀሳቀስ አልቻልንም። በዚህ የሚሉት ሰርቲፊኬት ምንም ያገኘነው ነገር የለም። ስለዚህ የፕሪቶሪያ ስምምነት የተባለው ከዚህ ጋር ምንም አይነት ግንኙነት የለውም። ምርጫ ቦርድ መዝግቦን አይደለም ፕሪቶሪያን የፈረም፣ የለ ነበረው እንደተሰረዝን አሸባሪ ተብለን እያለን ነው የፈረም ነው። ስለዚህ ምርጫ ቦርድ ምንም ቢል፣ ምን የኛና የፌደራል መንግስት ግንኙነት በፕሪቶሪያ መሰረት ስለሆነ ግንኙነታችን ይቀጥላል። ስለዚህ መታወቅ ያለበት በነዚህ ሰርቲፊኬት ያቋቋምነው ጊዜያዊ መንግስት የለም፣ እንዲሁም የፈረምነው የፕሪቶሪያ ስምምነት የለም ነው ሕዙን ወይ እንትን ኮይነን ዝቅፅለን ምኳነን ምርዳይ ከምቲ ዝፍለጥ ብብርኪ ፌደራል መንግስቲ እውን ከይተረፈ ጀነራላት ትግራይን ህወሓትን ምስ መንግስቲ ኤርትራ ወይ ድማ ሌላው ዶክተር ደብረፅዮን የቀረበላቸው ጥያቄ በፌደራል መንግስት ደረጃ የትግራይ ጀነራሎች ከኤርትራ መንግስት ጋር ወይም ከሻብያ ጋር ይገናኛሉ የሚል ክሶች ይነሳሉ። የዚህ መነሻ ምንድን ነው? ዶክተር ደብረፅዮን የህወሀት ሊቀመንበር ከመሆኑ አኳያ እዚህ ጉዳይ ላይ ያለ አስተያየት ምንድን ነው? ከምት እንደተባለው በተለያየ መንገድ ይሄ ጉዳይ ይነሳል። እኛ ግልጽ አድርገናል። ከሁሉም ጋር ሰላም እንፈልጋለን። ከፌዴራል መንግስት ጋር ስምምነት አድርገናል። ጦርነቱን አቁመን ወደ ሰላም እንድንሸጋገር ተፈራርመናል። እንደሚታወቀው የጆነሳይዳሉ ጦርነት ከአንድ ወገን ብቻ አልነበረም፣ ሀገሮችም አሉበት። ሆኖም ግን ከሀገሮች ጋር እኛ በቀጥታ የሚያገናኘን ነገር የለም ምንም እንኳን ከፌደራል መንግስት ጋር ሆነው ቢመጡም። ጎረቤትም አሉ ሀገር የሆኑም ያልሆኑም ልክ እንደ አማራ ክልል በቀጥታ የገቡ አሁንም ምዕራብ ትግራይ፣ ጠለምት፣ ደቡብ ትግራይ ያሉ ልክ እንደ ኤርትራ ሀገሮችም አሉ። እኛ ግን ከኤርትራም ጋር ሆነ ከሱዳን ጋር እንዲሁም ከአፋር ክልልም ጋር ባጭሩ ከሁሉም ጋር ሰላም ነው የምንፈልገው። ስለዚህ ከኤርትራ ጋር ተያይዞ የሚነሳውም ይሄ ነው። ብዙ ነገሮችም ቢባሉም በቃ ያለፈ ይበቃናል። ያለፈው በደል በስርዓትና በተጠያቂነት ይፈታ። አሁን ግን ወደ ግጭት አንግባ ነው እያልን ያለነው። ሰላም ነው የምንፈልገው። መዳንንም ነው የምንፈልገው። እግራችን እንድንተክል ነው የምንፈልገው። አሁንም እኮ እኛ የምንጠይቀው ህዝባችን ወደ ቦታው ይመለስ፣ ወደ እርስቱ ይመለስ ነው። ልክ እንደ ፌዴራል መንግስት ፕሪቶሪያ ላይ እንደተፈራረም ነው። ከሌሎቹ ጋር ባንፈራረምም ሰላም ነው የምንፈልገው። ጎራብትን አብፍ ላይ ማለት ነው። ሰላም ነው የምንፈልገው ነው እያልን ያለ ነው። ከኤርትራም ጋር ቢሆንም ሌሎችም እንደዛ ያድርጉ። በቃ እኛ እያልን ያለነው ይህን ነው። ይሄን በሌላ መተርጎም ተገቢ አይደለም፣ አይገባምም። ሁሉ በሰላም ይስራ ነው እያልን ያለ ነው። ፌደራል መንግስት ደግሞ የበለጠ ኃላፊነት ነው ያለበት። ስለዚህ በኔ በኩል ሰላም በማለታችን ችግር አለው ብዬ አላስብም፣ እንደ ድርጅትም አናስብም። ኤርትራና ኢትዮጵያ ሰላም ነው የሚያስፈልጋቸው። ወደ ግጭት ምናምን የሚባለው እኛ አንደግፋውም። በሰላም በዲፕሎማሲያዊ መሰረት መፍታት አለባቸው። ይህ ግን ይሄ የእነሱ ብቻ አይደለም ለእኛም ይመለከተናል። እኛ ግን ግጭት ውስጥ እንዲገቡ አንፈልግም። ግን ይህን እኛ አንወስነውም። ይሄን የኢትዮጵያና የኤርትራ መሪዎች ነው የሚወስኑት። ምክንያቱም ጦርነቱ ላይ አብረው ልክ እንደነበሩት ማለት ነው። የእኛ ድርሻ እዚህ ላይ ውስን ነው። ስለዚህ የእኛ በሌላ መተርጎም የለበትም። ከሰላም በላይ ምን አለና? ትግራዋይ በዚህ ሰዓት ከሰላም በላይ ምን ይፈልግና ወደ ልማትና መዳን ነው የምንፈልገው። ከኤርትራ ጋር ሰላም ስላል፣ ከፋኖ ጋር ሰላም ስላል፣ ከሌላም ጋር ሰላም ስላል የሆነ ነገር አላችሁ የምንባለው ሌላው አካል የሆነ ነገር ይኖረዋል እንጂ እኛ የለንም። ሰላም ማድረግ እንዴት ሌላ ስጋት ያመጣል? ሌላ እቅድ ካለህ ሌላ ነገር ነው። ስለዚህ እኛ የምንጠብቀው መሆን አለበትም የምንለው ሁሉ ለሰላም ይስራ። ከፌዴራል መንግስት የምንጠብቀውም ይሄውን ነው፣ ከእኛ ጋር ያለውን ግንኙነት ማጠናከር የፕሪቶሪያ ስምምነቱም እንዲተገበር ህዝባችን ወደ ቦታውና ርስቱ እንዲመለስ። ይህ ብቻ አይደለም፣ ፕሪቶሪያ ስምምነት ላይ ያለው የዲዲአር፣ እንዲሁም ፖለቲካል ውይይቶች ብዙ ያልተነኩ ጉዳዮች አሉን። ለምን ወደ እሱ አንሄድም? ይሄ ለሁሉም ነው የሚጠቅመው፣ ለትግራይ ብቻ አይደለም። ይሄ የሁላችንም ነው። ከኤርትራ ጋር ከሚገባው በላይ ይሄ ነገር ይነሳል። ብዙ ብዙ ነገር እነሱም እኮ ሰላም ነው የምንፈልገው እያሉ ነው። ግጭት ማስቀረት እኮ ጥሩ ነው። እናሳያችኋለን ነው መሆን የሌለበት። እኛ ሰላም እያልን፣ እነሱም ሰላም ነው የምንፈልገው ከትግራይ ህዝብ ጋር ግጭት አንፈልግም የተረጋጋ አካባቢ እንዲሆን ነው የምንሻው እስካሉ ለእኛ ጥሩ ነው። እኛ ግን ከሁሉም ጋር ነው የምንፈልገው እያልን ነው ስለዚህ እኛ ይሄ ያሰጋል ብለን አናስብም። ስለዚህ ሰላም ለትግራይ ብቻ አይደለም የሚያስፈልገው ትግራይ ይበልጥ ስለተጎዳች የበለጠ ሰላም ልንል ልንሆን እንችላለን። ነገር ግን ሰላም ለሁሉም ነው የሚያስፈልገው። የሚወራ ሁሉ እንሰማለን። እከሌ ከእከሌ ጋር እንዲህ ሊያደርግ ነው እንዲህ ሊሆን ነው ይላሉ። እኛ ግን ይህን አንቀበልም። እኛ ደጋግመን የምናሰምረው ፍላጎታችንም ሰላም ነው። ፍላጎታችንም ምኞታችንም ይህ እንዲሆን ነው። በዛ በኩልም እየሰማን ያለ ነው ይሄን ነው። ስለዚህ ሁሉም ለዚህ ያግዝ። በአጠቃላይ ለሰላም መስራት የሚያስጠረጥር ለሰላም መስራት ምን አስበው ነው? በፍጹም ሊያስብል የለበትም። ያው አለመተማመን ሊኖር ይችላል ያለመተማመኑ ባለፈ በተሰራው ብቻ አይደለም፣ አሁንም ይህን የሚያመላክቱ ነገሮች አሉ። እኛ ግን ግልጽ አድርገናል፣ ከሁሉም ጋር ሰላም እያልን ነው። እዚህ ላይ የፌዴራል መንግስት ፍላጎታችን ይህ መሆኑን ይወቅ። ስምምነትም ያደረግንበት ለዚህ ነው። ስምምነቱ በአግባቡ የሚፈጸምበት ያለንን አንዳንድ ያልተፈቱ ጉዳዮች ተወያየተን መፍታት ነው ያለብን። ሰላም